ብስሚላህ ራህማን ራሒም የግጥሜ ርዕስ የምድር ኮከቦች። ሰማይን አድማቂ እንዳሉት ኮከቦች ምድርን አሸብራቂ፣ አሉ ሰለፍዮች ለምድር ጌጣጌጥ ደግሞ አሳማሪዎች፣ ውድ የምድር ልጆች ናቸው ሰለፍዮች እንደ ከዋክብቶች አብሪና አሳማሪ፣ አሉ በዚህ ምድር ተውሂድ አስተማሪ፣ የምድር ኮከቦች ዲኑን በእውቀት መሪ እንግዶች ቢሆኑ ሰዎች ቢያገሏቸው የያዙትኝ ሐቅም ለሰው ባይገባቸው ባልፈጸሙት ተግባር ወህኒ ቢከቷቸው፣ ግን ያለ ጥርጥር ለዚህ መሬት አብሪ ከዋክብቶች ናቸው። እንወዳቸዋለን ካሉ እስከ ሐቃቸው አላሁ ተዓላ በእጅጉ ያዝናቸው። ብርትተው የጸኑ በሰለፊነት በመታወቂያቸው የመሬት ውዥንብር ይቺ መጥፎ ዱንያ ሳትሸነገላቸው፣ ልክ እንደ ተራራ በሀቅ ላይ ጸንተው የሚኖሩ ናቸው። ባሉበት ቀጥ ያሉ ውድ የኢስላም ልጆች ያልተከረበቱት ቀጥ ያሉት በዲኑ ናቸው። ሰለፊዮች ያልተደራደሩ በመንሃጀ ሰለፍ በመታወቂያቸው የኢስላም ባለሟል ምድርን አሳማሪ ከዋክብት ናቸው። አጥብቀው የያዙ የረሱልን ትዕዛዝ የነቢን መንገድ አጥብቀው ያዥናቸው የዲን ስፖርተኛው ጥሏቸው ቢነጉድ ያንንም ስፖርተኛ በሰለፍ ታፔላ በስም ቢነግድ፣ መቼም አይጎዳቸው ሺ ጊዜ ቢያረግድ። ጥላታቸው ቢገዝፍ ቁሞ እንደ ተራራ፣ ሌላው ተከርብቶ እንዳሻው ቢያወራ፣ ስምም ቢሰጧቸው ሁሉም በየተራ፣ መቼም ንቅንቅ አይሉም ናቸው የእውነት ጎራ። ሌላው ስም ቢያጠፋ ቢላቸው ለተሞ ለራሱ ሸገር ላይ ሶፋ ላይ ተጋድሞ፣ ያወራ ቢያወራ አይጎዳም ፈጽሞ። ያኛው መንጋ አላቸው! እሱ መንጋ ሆኖ በአጉል ፍልስፍና በሎጂክ ተጭኖ ሎጂክን አንግሶ እውነትን አፍኖ ኪቦርደር አፍቅሮ ሀቀኛን ረግጦ እውነትን ጨቁኖ ቀራይ ሀፍቃሪ ለዚህ ለኪቦርደር ሆኖ ቃላጋኑ አየኛ ሎጂስቲክ የኛ ኪቦርደር ሎጂክ ሰው ስታስውጥ የሌለ ወደር ቆመህ እንኳ ብትውል ቁጭ ብለህ ብታድር በሰለፍዮች ቤት የለም ድርድር መድረሰላም ተሆን አበባ ታፍራልን

ወለታውም ብዙ የሆነው ጌታችን ዱአችንን ሰምቶ አደራ ያልነውን ቶሎ እንዳስፈታልን ወህኒ የገቡትን ካለ ምንም ቅጣት፣ ካለ ምንም ጥፋት የተንገላቱትን እንቁ ሰለፍዮች የሀራ ውዶችን አልሐምዱሊላሂ ቶሎ ተፈቱልን። ምስጋና ይድረሰው ለረብል ዓለሚን። ይህን አጣጥመን ሳንጨርስ ደስታችን ከእንሴኖም ከተማ አዲስ ዜና ሰማን። ከለጥፋታቸው ተወስኖባቸው ከአንድ አመት በላይ ይሄው አስፈታል። ረሒሙ ጌታችን ሁሉን አንድ ላይ፣ ፍትሓዊው ዳኛ ታላቁ ጌታችን የሁሉ የበላይ በፍጡራን ልክ ምስጋና የደረሰው ደራርቦ አንድ ላይ። እናም ወንድሞቼ፣ ከስር የወጣችሁ የሱናን ባንዲራ ሕያው አድርጋችሁ ጀዛችሁን አላህ እሱ ይክፈላችሁ፣ ዱኒያ አኽራችሁን ያሳምርላችሁ። እስከ መጨረሻው የሱናን ባንዲራ አድማቂ ያርጋችሁ፣ ረሒሙ ጌታችን በሐቁ መንገድ ላይ እንዲሁ ያጽናችሁ። ከዚህም ቀጥዬ ትንሽ የምላችሁ ወንድም እህቶቼ በሱና ያላችሁ መከራ እንግልቱ አዛብ ያደርጋችሁ ብቸኛ ብትሆኑ ጓደኛም አታችሁ ጎረቤትም ጠፍቶ ሰላም የሚላችሁ በዓለም ሕዝብ ሁሉ ቢዘመትባችሁ እንዴ አንዴ ባዕድ ነገር አድርገው ቢያዋችሁ አደራ በሱና አሳዩ ጸንታችሁ የረሱልን መንገድ ያዙት አጥብቃችሁ የነቢዩን ሱና ያዙት አሱባችሁ ሁሌም አብሯችሁ ነው ረሒሙ ጌታችሁ። ያ ረበል ዓለሚን አርሐሙ ራሒሚን ከሥቃይ ጠብቃቸው የሱና ሰዎችን በየ አገሩ ላይ የሚሰቃዩትን ካለጥፋታቸው የሚጨቆኑትን ፍትሃዊው ዳኛ አንተው ጠብቅልን። በየሀገሩ ላሉ በየሀገሩ ላይ የተፈናቀሉ ደረሶች አሉና አንተንም ያገኙ መንገድ የጀመሩ የሀገርን ጀና የበላይ አድርጋቸው ቢድአን አስወግደህ ሱናን አንግስና ተውሂድን ይማሩ የሽርክ ሰባትን አጥፋላቸውና

ዛዱ ል ሙስሊም የተሰኘውን ኪታብ እንቀጥላለን እንሻአላህ አዳቦች እንደሚያስተምር የሙስሊሞች ስንቅ እንደሚያስተምር ትናንትና ላይ ተነጋግረናል። አዳቡ ቀዷኢል ሐጃ ሐጃን አንድ ሰው ሲፈጽም ወይም ደሞ ጉዳዩን ሲፈጽም አዳቦች አሉት። እስላማዊ የሆኑ ስርዓቶች አሉት። በዚህ በተመለከተ ላይ ያሉ ስርዓቶችን እየዳሰስ አራተኛው ላይ ነበር የደረሰን። አራተኛው እንቀጥላለን። አራተኛው የሽንት ቤት አጠቃቀም ወይም ደግሞ ከሽንት ቤት አዳቦች ተርኩ ተከሉሚ ተርኩ መተው ነው ይላል። አተከሉሚ መናገርን መተው፣ መናገርን መተው በዚክሪን በዚክር በዚክር መናገርን መተው አው ቢገይርሂ ወይም ደግሞ ተዚክር ውጭ ባለ ነገር መናገርን መተው፣ ሽንት ቤት ውስጥ ሆኖ ሽንት በሚጠቀምበትም ሀለት ሲሆን ሽንት በማይጠቀምበት ሀል ሽንት ቤት እስካለ ድረስ አላህን ማውሳት ያለበትም ነገር ይሁን ከዛ ውጭ ማለት ነው መናገር እንደሌለበት አራተኛው አደብ ያስተምረናል። ረዋ ሙስሊሙን ሙስሊም ዘግበዋል ይላል። ዐን እብን ዑመራ ዐብደላህ እብን ዑመር ይዘው አነ ረጁለን አንድ ሰው ሰለመ ሰላምታ አቀረበ ዐላ ነቢይ ሰለላሁ ዐለይሂ ወሰለም በነብዩ ላይ አንድ ሰው ሰላምታ አቀረበላቸው። ወሆ የቡል እሳቸው እየሸኑ ባሉበት አሰላሙ ዐለይኩም አላቸው ሰላምታ አቀረበባቸው። ፈለም የሩደ ዐለይህ በሱ ላይ አልመለሱለትም። ፈለም የሩደ ዐለይህ በሱ ላይ አልመለሱለትም ይላል። ነብዩ ዐለይህ ሰላቱ ወሰላም ይሄን ሰው ማለት ነው፣ ሰላምታውን አልመለሱለትም። ሄደ ሰውየው። በኋላ ሰውየውን አገኙትና እኔ ቀባል ሓጃ ላይ ስለነበርኩ ነው ብለው ማለት ነው ዕዝራቸውን እና ምክንያታቸውን አስረዱት በኋላ ሰላምታውን መለሱለት፣ ካገኙት በኋላ እንደገና ሰላምታውን መለሱለት። ስለዚህ በዚህ ሀዲስ ላይ የምንረዳው ቀል ሀጃ ፊያትና የቀ ሀጃ ላይ ሀጃውን እየፈጸመ ባለበት ጊዜ ያ መናገር አላህን እያወሱ በሚጠቁም ነገር ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ የአላህ ሰላም እና በረከት ባንተ ላይ ይሁን ነው። ስለዚህ አላህ ስም ዝክር ያለበት ነገር ስለሆነ እንደማይቻል ማለት ነው፣ ይጠቁማል። ማዓ ከውኒ ረዱ ሰላም ዋጅብ ሰላምታ መመለስ ግዴታ ከመሆኑ ጋር አንድ አካል ሰላም ከተባለ ሰላምታን መመለስ ግዴታ ነው። ነገር ግን ነብዩ ዐለይሂ ሰላቱ ወሰላም በዚህ ሀል ላይ ሰላምታን አልመለሱም። ት አልመለሱም በይ ተዝጋ ተያይዞ ለዶሩራ ከሆነ አስፈላጊ ነገር ከሆነ መመለስ ሊኖር ይችላል። ምሳሌ ማለት ነው አንድ ባሪር አልባሰር አይኑ የማያይ ሰው እጉርጓር ጫፍ ላይ ደርሷል። ሰውየው ሽንት እየተጠቀመ ከዛ ለሰውየው ተንቢይ ለማድረግ ቁም ቁም ቁም ገባ እጉርጓር ገባህ ቁም ቁም ቢል ሽንት እየተጠቀመ ምንም ችግር የለውም። እንደውም ሊወጅብበት ሁሉ ይችላል። ወይ ደግሞ ሀያ ነገር እባብ ነገር ማለት ነው። አየ ሰውን ሊያጠቃ ማለት ነው። ሰውየው አላየውም ከኋላ ሊያጠቃው እባቡ ማለት ነው። እንዳሰበ ካየ ሽንት የሚጠቀመው ሰውዬ ሰውየው እንዲጠነቀቅና እንዲርቅ ማለት ነው። መናገር ለእንደዚህ ለእንደዚህ የመሰሉ ነገሮች ማለት ነው የተፈቀደ ይሆናል ማለት ነው በሮራ ምናምን ከሆነ መናገር ይፈቀዳል። ዘሩራ ካልሆነ ግን ዝም ብሎ መናገር የለበትም። በል ሽንት ቤት ሆኖ ሰው ሽንት ቤት በር ላይ ሆኖ ሊያንኳኳ ይችላል። ሲያንኳኳ ድምፅ ወይ ተነህኑ እንደዚህ አይነት ድምፅ ወይ ደግሞ አብሮ እሱን በማንኳኳት በሆነ ነገር ምልክት መስጠት አለበት። ሰው አለ አይባል ሰው አለ ይችላል። አንዳንድ ሰው እንደዚያ አይደለም ወይ ተነህኑ ወይ ደግሞ እሱም ምልክት መስጠት ሰው እንዳለ መጠቆም መቻል አለበት። አስፈላጊ ሲሆን ደግሞ መናገር እንደሚችል አሁን አይተናል። እና አንድ ሰው ይባላል አቢሽጃ የሚባል ኪታብ አለና ቀርቶ ሌላ ዚያደ ተልዒል የለውም እና ክፍለ ሀገር ገብቶ ሽንት ክፍለ ሀገር ላይ ሜዳ አካባቢ ነው ሰው የሚጠቀመው፣ ዝም ብሎ ወደ ሜዳ ወጥቶ ማታ ሰዓት ላይ ቁጭ ብሎ ሌላ ሰው ሲያልፍ ማነህ ብሎታል? ማን ምንድነው ምናምን ብሎታል የሆነ ቁጭ ያለ ነገር ስላየ ማለት ነው። ከዛ ሰውየው ሽንት መናገር ተገቢ አይደለም ማለትን አቢሽጃ ላይ ስለተማረ ዝም ብሏል። ከዛ ሰውየው አንተ ደግሞ በድንጋይ ከዛ አቢሽጃ አስገደልሽኛል ይባላል። አቢሽ ሽጃ አስገደሽ ኢላሊ ሩረት የሚለውን ልብ አላለም ማለት ነው። እንግዲያው እዛ ላይ ኢላሊ ሩራ የሚል ነገር አለ። ስለዚህ ሩራ ችግር ከሆነ ማለት ነው ያኔ ማንነትን ማሳወቅ ይቻላል። አምስተኛው አደብ ተክሪሙ ልየድልዩምና አመት ሴልፈርጂላ ተክሪሙ ክብር አልየድ ልዩምና የቀኝ እጅ ያለውን ክብር የሚያሳየን ነው አምስተኛው አመሲ ልፈርጂ አመሲ ከመንካት አልፈርጂ ብልትን መንካት በቀኝ እጅ፣ የቀኝ እጅ ክብር ስላለው በቀኝ እጅ ብልት አይነካም። ምናልባይ ማለት ነው በቀኝ እጅ ግራጅ የሌለው ከሆነ ዘሩራ ሊሆን ይችላል። ከዛ ውጭ ግን ግራጅ እያለው ማለት ነው በቀኝ እጁ ብልትን መስ ማድረግ ማለት መንካት ተገቢ አይደለም። ቀኝ ቀኝ እጅ የተከበረ ነው። ለዚህ የሚጠቁም ሐዲስ አስተምሮት አለ። ፊ ሰሒሀይን ቡኻሪ፣ ሙስሊም የሚጠቁም ሐዲስ አለ። አን አቢ ቀታዳ ረዲየላሁ አንህ ታቢ ቀታዳ የተዘገበ ነው። ን ነቢ ሰለም ቃል አላህ መልዕክተኛ ምና አሉ። ኢዛ ባለ ሸናው አሐዱኩም ከናንተ አንዱ ከሸና ፈላ የእዘነ አያዛ አያዝ ዘከረሁ ብልቱን አያዝ ብየሚን በቀኙ እንዳይዛል። ሰው ሲሸና ብልቱን በቀኝ መያዝ የለበት። ለምን ተሽሪፈን ለሀ ለቀኝእጁ ክብር ሲባል ለቀኝ እጁ ክብር ሲባል በቀኝ እጁ ማለት ነው ሽንት ሲሸና ሰውየው ብልቱን በቀኝ መንካት የለበትም ይህ ማለት ነው ተገቢ ያልሆነ ተግባር ነው የሚሆነው ማለት ነው የሚን የሚለውን አንዳንዶች ቢማዕንል ቁዋ አድርገው የሚፈስሩ ሙሐዲሶች አይጠፉም ኢዛ ባል አሐዱኩም ከናንተ አንዱ ማለት ነው ሲሸና ፈላ የእኹዘን እንዳይይዘው ዘከረው ብልቱን ብየሚኒ አይቢ ቁወት በሀይል እንዳይይዝ የሚበላሽ ነገር ስላለ በኃይል እንዳይይዝ ብለው የፈሰሩ አይጠፉም። ያም ሆኖ ግን በዛ ብንፈስረውም በቀኝ እጅ መያዝን የሚጠቆም ነገር የለውም። የሚን የሚለውን ቁዋ ብለን ብንፈስረው በቀኝ መያዝ አለበት ይችላል ማለትን ነው አይጠቆም። ዞሮ ዞሮ በቀኝ በግራውም ቢሆን በኃይል በቁዋ እንዳይይዝ ማለት ነው። ስለዚህ አንዱ ተፍሲር ነው። ሁለተኛው እንግዲህ የመጀመሪያው ነው ማለት ነው በቀኝ እጁ እንዳይነካ እንዳይይዝ በሌላ ሐዲስ ላይ ላ ዩምሲከና ሐዱኩም ዘከራ ቢየሚን የሚላለ ብልቱን ማለት ነው። ላ ዩምሲከን እንዳይዝ እንዳይዝ የሚላለ ስለዚህ ማለት ነው በቀኝ እጅ መያዝ ክልክል ነው ማለት ነው። ክልክል ነው አመት ሴት ዘከር ቢልየሚን እኔ መንህያ ን የተከለከለ ነው። ታዳ ማለት ነው ሐለ ተልበውል ነው በሽንት ጊዜ ብቻ ነው ወይስ ከሽንት ውጭም ይሆን የሚል መሳላ ሊነሳ ይችላል። ይሄ ሐዲስ እንደሚያሳየን ኢዛ ባለ ሐዱኩም ተናንተ አንዱ ተሸና ነው የሚል ስለዚህ ማለት ነው ሐለ ተልበውል ነው የሚጠቁመው ማለት ነው በሸና ጊዜ ሲሸና በቀኝ እጁ አይንካ ማለት ነው። እዛ ውጭ ከሆነሳ ሙባህ መሆኑ የተፈቀደ መሆኑን ያሳያል። ነው ከፊሎች ማለት ነው ከሽንት ውጭ ቢሆን የተከለከለ ነው በላጭ በሆነ መልኩ። ምክንያቱም በሽንት ሀል አስፈላጊ መያዙ አስፈላጊ ሆኖ ሊሆን ይችላል። ከሽንት ውጭ ግን አስፈላጊ ስለማይሆን በቀኙ መንካት የለበትን። ጭራሽ አስለን ያሉ ዕለማዎች አይጠፉም ዐለል ቀውሊል አሰሕ በትክክሉ ግን ወይም ደግሞ በላጭ በሆነው ንግግር ስንወስድ መሕሙሉን ዐለ ሓለት ይልበው ፈቀጥ በበውል ጊዜ ብቻ እና ብቻ የተገደበ ነው ብለን ነው የምናስቀምጠው ማለት ነው። ከዛ ውጭ ከሆነ ኢባሓ ነው፣ የተፈቀደ ነው። ይህን ስንል ደግሞ በማስረጃ ነው። ሐዲስ ልቅ ኢብኑ ዓሊይ ልቅ ኢብኑ ዓሊይ ሐዲስ ስላለ ነው። ያ ሐዲስ ማለት ነው ነቢዩ ዐለይሂ ሰላም በሚጠይቃቸው ጊዜ አመስቴት ዘካ ብልትን ስለ መንካት ሲጠይቃቸው ብልት መንካት ውዶ ያስፈታል አያስፈታም? ብሎ ሲጠይቃቸው እነማ ህዎ ቢድዐ ታንተ ከማንኛውም ክፍል እንደ ማንኛውም ክፍል ነው ብለውታል። መንካት የለብህም ምናምን የሚል ሳይሆን ያስቀመጡት እንዳንተው እንደ ማንኛው ግርህ እንደምነካው ጭንቅላት እንደምነካው እንደዚያው ቢድዐ ነው ስላሉ ስለዚ ማለት ነው ነ ሱኢለ መት የዘከር አዛበ ነ ስ ሰለም ፈኢነማ ሆ ቢ ያቱ ሚንከ ስለዚህ አንተ ቢድዓ ነው ስላሉ ስለዚህ ማለት ነው ምንም ችግር የለውም። ከዛ ውጭ ከሆነ በበውልሓል ግን መሆን የለበትም ነው። ስለዚህ ሲሸና አንድ ሰው በቀኝ እጁ ብልቱን መንካት የለበት። ወከዚሊከ ፊል እስትጅማር እስትጅማር ማለት ማደራረት በውሃብ ሊያደርግ ይችላል ሰው ወይም ደግሞ በድንጋይ ወይም ድንጋይ የሚተካ በሶስት ሊጠቀም ይችላል። በዛን ሰዓት ማለት ነው ሲያደራርቅ፣ ምን ማድረግ የለበትም በቀኝ እጁ መስህ ማድረግ የለበትም፣ ማበስን ማድረግ የለበትም። ብልቱን እንትን ብሎ ማለት ነው እንዲህ በቀኙ መጥረግን መጠቀም የለበትም። እንግዲያውሳ በቀኙ ይዝና ሶስቱን ምሳሌ ከያዘ በኋላ ግራ እጁን ነው የሚያንቀሳቅሰው። ሰውነት ክፍሉን የያዘውን ነው የሚያንቀሳቅሰው እንጂ ቀኙን ማንቀሳቀስ የለበትም። ያማ ከሆነ በቀኝ እስትንጃ አደረግ ማለት ነው። ስለዚህ በዚህ ሃል ነው የሚሆነው። ወላሂ የእስትንጃ ይኸው መጠዞ እስትንጃ ያድርግ በቀኝ ሀዳ የተናወል የተናወል ይልቁ ውለ ወድቆ የኋለኛውንም ይሁን የበስተ ፊት ለፊቱ እስትንጃ በሚያደርግ ጊዜ በቀኝ እጅ እስትንጃ ማድረግ የለበትም። እስትንጃ የሚደረገው በግራ እጅ ነው፣ በግራ ስለዚህ ማለት ነው የስንጃ አዳባችንን ማወቃለው። ቀኝ ተክሪም አለው፣ ክብር አለው፣ ሸረፍ አለው ወደፊት ይጠቁምልናል። አላማው የቀኝ አላማ ለምን ለምን እንደሆነ ያስቀምጥልናል። ለሚበላ ለሚጠጣ ነገር ለመልበስ ምናምን፣ ቀኝ ቅድሚያ የሚሰጣቸው ነገሮች አሉ። ለዛ ነገር እንጂ ለቆሻሻ ነገር ለ ከሰውነት የሚወጣ በፊለት ጅም ይሁን በስተኋላ ባለውም በቆሎ ምን በዱቡር ወይንም ደግሞ መኻጥ ያኒ ንፍጥ ምናምን የመሰሉ ነገሮች በግራ የሚወገዱ መጥፎ ቀደራት ነገሮች ነው። በግራ የሚወገደው በቀኝ ክብር ያለው ነገር ነው የሚደረገው እና ስለዚህ ወላ የስተንጂ በየሚኒ በቀኞ እስቴንጃ እንዳያደርግ ወላ የተነፈስ ፊሊና ወላ የተነፈስ አይተንፍስ አሉ ሲሊና በቃ ደግሞ ሲጠጣ እንዳይተነፍስ እቃ ውስጥ መተንፈስ የለበትም። ለምን መካፈተን ምን ተቅዚሪ ያኒ ሊቆሽሽ ይችላል። እዛው ሲተነፍስ መልሶ ማለት ነው። ስንፋሱ ወደዛ ሲያ ቀዘር ነገር ካፍንጫ ሊሆን ይችላል፣ ካፍ ሊሆን ይችላል፣ ወደዛ ወደሚጠጣበት እቃ ሊመለስ ይችላል። ወይም ደግሞ ሽታ ወደ እቃው ሊመለስ ይችላል። እና ስለዚህ ማለት ነው መተንፈስ የለበትም። ወስቁጥ ሸይ ምን ልፈን ወልአንፍ ታፍንጫ ታፍ የሆነ ነገር ሊወርቅ ይችላል እዛ ውስጥ ሲተነፈስ እና ሲጠጣ መተንፈስ የለበትም። ውስጥ አይተነፈስም። እንግዲያውስ አመት ተንፊፍ ሰላ ፊሸራብ ሃሪዘሊና ሱነቱን ማዕሩፋ በሸሪዓ ከሚፈቅድ ወይም ስና ከሆኑ ነገሮች ውሃ ሲጠጣ እንዲ ሰው ምሳሌ ይህ ውሃ ነው። ሶስት ጊዜ እያረፈ ቢስሚላህ አንድ ጠጣ፣ ሁለት አረፍት እያለ ሶስት። በተግባር እንዲገባች ነው። ስለዚህ ማለት ነው ሶስት ከጠጣ በኋላ እንደዚህ ማድረግ ሱና ነው። ካልሆነ በአንድም ጊዜ ከሆነ ጃኢዝ ነው፣ ግን እንዳይተነፍስ አንድ ጊዜ ከተጠቀመ ጃኢዝ ነው ነው እንዳይተነፍስ፣ መተንፈስ የለበትም መልሶ ሲተነፍስ የሆነ ነገር ዱብ ሊል ይችላል። ዕቃ ውስጥ ማለት ቀጠራት። ስለዚህ አደብም አይደለም በል ሙስሊም፣ ንጽህና ጉዳይ ላይ እንግዲህ አጠያያቂ ጉዳይ አይደለም። ስለዚህ ንጽህና ከሙስሊም ጋር የሚሄድም ነገር አይደለም። ቀጠራውን እዛ ውስጥ እያስገባ ምናምን መጠጣት ይሄ አደብ አይደለም እና እንዳይተነፍሳሉ ነብዩ አለይሂ ሰላቱ ወሰላም ማለት ነው። ስድስተኛ እስትንጃ ቢልየሚኒ አለማድረግ እስትንጃ አለማድረግ ቢልየሚኒ በቀኝ እስትንጃ ሲያደርግ ሰው በቀኝ እጁ እንዳያደርግ እስትንጃ በቀኝ እጁ አይደረግን። ኧረ አቡ ዳውድ ማለት ነው ዘግበዋል ቢሰነድን ሐሰን ጥሩ በሆነ ሰነድ ሐፍሳ ቢንት ዑመር የነቢዩ ባለቤት ዘውጅ ባለቤት ተዘግበዋል። አነ ነቢያ ሰለላሁ አለይህ ወሰለም ነቢዩ ካን ነበሩ የጀዓሉ የሚያደርጉ ነበሩ የሚነው ቀኝ እጃቸውን የሚያደርጉ ነበሩ። ሊጠዓሚ ለምግባቸው ምግብን በቀኝ እጅ ይጠቀሙ ነበር። ወሸራቢ ለመጠጣቸው የሚጠጣው በቀኝ ነው ማለት ብዙ ጊዜ ምግብ ላይ ችግር የለም፣ መጠጥ ላይ ግን ችግር አለ። ሻይ ምናምን ምናምን ሲሆን፣ ውሃ ምናምን ሲሆን፣ በዚህ ይበላል፣ በዚህ ይጠጣል ወተት ምናምንም ሲሆን ሻይም ሲሆን እቺ እያደረገ ያወራርዳል ማለት ነው። እንደዛ ማድረግ የለም። በዙ እቃ መሸም ሳይታጠብ ሁለተኛ ሰው አይጠቀምበትም፣ አይደለም? ስለዚህ በዙ በቀኙ